ሰላም ሰላም የፓስተር ኃይሌ የዩቱብ ቻናል ተከታታዮች ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም ነው። እግዚአብሔር ለዘላለም ይባረክ። ባለፈ ቪዲዮ ላይ እፉኝቱ ተገለጠ የሚለውን ሀሳብ በደንብ እንደሰማችሁት ደግሞ በደንብ እንዳስተዋላችሁ አምናለሁ። ክብሩን እግዚአብሔር ይውሰድ። ሁልጊዜ ጊዜ ስለሚያስተምረን ለሚናገረን፣ ምክረን ተቅሳጸን እንዲሁም መጽናናትን ለሚሰጠን ለእግዚአብሔር ክብሩን ይውሰድ። መቼም መጽሐፍ ቅዱስ እንደሚናገር ከካህን ሕግ አይጠፋም፣ ከነቢ ቃል አይጠፋም፣ እንዲሁም ከጠቢብ ደግሞ ምክር አይጠፋም እንደሚለው እንደሚለው እንደ እግዚአብሔር ቃል እግዚአብሔር በህይወታችሁ መካሪ አያሳጣችሁ የሚገስጽም አያሳጣችሁ ደግሞም የሚያጽናናም እግዚአብሔር አምላክ አያሳጣችሁ እና እግዚአብሔር ክብሩን ይውሰድ። ዛሬም አንድ የእግዚአብሔርን ሀሳብ የእግዚአብሔርን ቃል ወደ ልቤ የመጣውን ደግሞ በጥቂቱ የተማርኩበትን እና እንድናገር ምንድን ነው አንዳንዴ ልትናገሩ ያሰባችሁትን ነገር እግዚአብሔር በልባችሁ ያኖረዋል እና በልቤ ውስጥ ያኖረው ልነግራችሁ መጥቻለሁ። መማር ከጌታ የሚል ሀሳብ ነው ያስኩት። መማር ከጌታ ከኢየሱስ መማር ከእግዚአብሔር መጽሐፍም እንደሚናገር ተዚላቸዋል የእግዚአብሔር ቃል ኢሳይያስ 54 እንዲሁም አዲስ ኪዳን ላይ ብዙ ቦታ ላይ እንደዚህ ይላል፣ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ታላቅ ይሆናል እያለ ስለ መማር ይናገራል። መማር ሲጠብቅና ሲላላ ሁለት ትርጉም ይሰጣል። መማር ከእግዚአብሔር ይሄ የእግዚአብሔርን ሕይወት መከተል ነው፣ ወይንም ደግሞ ፈለግ መከተል ነው ወይንም ደግሞ የህይወት ሞዴል እግዚአብሔርን ጌታን ማድረግ። መማር ደግሞ እንደዚሁ ጌታ ኢየሱስ ክርስቶስ ትውልድን ሁሉ ኃጢአተኞችን ሁሉ ይቅር ያለውን ይገልጠልናል። አያውቁምና ይቅር በላቸው የሚለውን ሀሳብ ይይዝልናል። ስለዚህ መማር ከጌታ መማር ሲጠብቅ፣ መማር ሲላላ፣ መማርም መማርም መልእክቱ ሁለቱንም ትርጉም ይሰጠናል። ስለዚህ ሁለቱንም እንድትይዙልኝ በጌታ ፍቅር አሳስባችኋለሁ። መማርንም ከጌታ ተማሩ፣ መማረንም ከጌታ ተማሩ። የጌታ መማር ይለያል፣ ከሰው ይለያል። የጌታ ማስተማርም ይለያል እና የልጆችሽ ሰላም ብዙ ይሆናል በእግዚአብሔር ትምህርት ውስጥ ወይንም ደግሞ ጌታን በተከተልንበት የህይወት ጉዞ ውስጥ ሰላም የሚባል ነገር አለ። ሰላም የሚባል ነገር አለ። ታውቃላችሁ፣ መጽሐፍ ቅዱሳችን ይሁዳ ክደትን ይሁዳን ብትከተሉ ወይም ደግሞ በጊዜው የነበሩ ሰዎች እዚህ እላችኋል ይሁዳ አገልግሏል፣ መስክሯል፣ ሰብኳል፣ ፈውሷል። ጴጥሮስ ሰብኳል፣ አስተምሯል። ከክደታችሁ በፊት ማለት ነው። ጴጥሮስ ከክደቱ በፊት ፍርሃትን፣ ኦልሬዲ ፍርሃት ነበረ አደለ ፈራ የሚለው ፈርቶ በገረድ ፊት ፈራ ካደ ይለናል። እንደገና በገንዘብ ምክንያት ደግሞ ይሁዳ ኢየሱስን አሳልፎ ሰጠ ይለናል እና ከሰዎች ሰዎችን የህይወታችን ሞዴል ማድረግ አንዳንድ ያሰናክሉናል። ያሰናክል በጣም ያገዘፍ ነው ሰው፣ በልባችን ትልቅ ስፍራና ቦታ የሰጠ ነው ሰው፣ ተሰናክሎ የሚያሰናክልበት ጊዜ አለ እና አንዳንድ ሰዎች በሰው ተሰናክለው በጣም በልባቸው ላይ የህይወት ሞዴል አድርገውት የህይወት ሞዴል አድርገዋት ሳለ ነገር ግን ሰው ነውና፣ ሰው ሲስት ሰው ነውና፣ በንግግር ሲስት፣ በትምህርቱ ሲስት፣ በህይወቱ ውጣ ውረድ ውስጥ ድካሙ ሲስት ታቃላችሁ። ሰው በአንድም በሌላ ጠላት ተጠቅሞበት ስጋ የዚህ ዓለም ምኞት አድክሞ ሲስት ብዙ ሰዎችን አብሮ ያስተ፣ እሱ እንዲህ ከሆነ እሷ እንዲህ ከሆነች ብለው ሰዎች በሰዎች ተሰናክለው ከእግዚአብሔር ሐሳብና ፍቃድ ይወጣል። ያየነው ነው የምናየውም። ስለዚህ መማር ከጌታ ጥሩ ነው። መማር ከጌታ መማር ጥሩ ነው። በጌታ ትምህርት ውስጥ ሰላም ይባላል። ለዚህ ነው መጽሐፍ ቅዱስ ሲናገር የሚሰማኝ በእርጋታ ይቀመጣል። በእርጋታ ይቀመጣል። በእርጋታ መቀመጥ ያለው ከጌታ በመማር ውስጥ ነው። ጌታን በመስማት ውስጥ ነው። የዚህ ዓለም ሁኔታ የዚህ ዓለም ውጣ ውረድን ስንሰማ ሚዲያን ስንሰማ ብዙ ሰዎችን ስንሰማ በጣም በልባችን ላይ ያገዘፍናቸው ስፍራና ቦታ የሰጥናቸውን ሰዎች ስንሰማ አትስሙ እያልኩ አይደለም። ነገር ግን ስንሰማ በጥንቃቄ መስማት አለብን። ስንከተልም በጥንቃቄ መከተል አለብን። ለምን ስትሉ ስተው ሊያስቱ ስለሚችሉ፣ የሆነ ታይም ላይ ወድቀው ደክመው ሊያደክሙ ስለሚችሉ። መማር ከጌታ እንዲሁም መማር የምንማረው ከጌታ ሰዎች ጌታ ኢየሱስ ክርስቶስ ትዝ ይላችኋል፣ አይደለ? ገረፉት፣ ተፉበት፣ ሰቀሉት፣ ወጉት፣ ያላደረጉት የለም እና አባት ወይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለነሱ ይቅርታን ሲለምን ወይንም ደግሞ የይቅርታን ልብ ለእኛ ሲያስተምረን እናያለን። እንዴት እንዲያርጎኝ፣ እንዴት ይቅር እለዋለሁ፣ እሱን ይቅር ከምለው እስክንል ድረስ ማለት ነው። እና ከሰው ሄደን አንማርም ብዙ ሰዎች ይቅር ቢሉ አንዴ ሁለቴ ሊሉ ይችላሉ ነገር ግን ዘላቂነት የቅርታ ልብ ብዙ ሰዎች ላይ አይኖርም አይገኝ ከዚህ የተነሳ ይቅርታ ነው የምንማረው ይቅር ማለትን መማርን የምንማረው ከጌታ ሲምር ፍጹም ምረት ነው ትዝ ይላችኋል አደለ ዛሬ በገነት ከኔ ጋር አብረኝ ትሆናላ በቃ አላስታውስብህም ትላንት በድለኛል። ትላንትና ገላሃል። ትላንትና አጥፍተሃል። ትላንት ክደሃል። ትላንትና ዱር እየነበርክ ትላንት ይቅርብያል። የጌታ ምሕረት እስከ መጨረሻው ዳግም ላስብብን ዳግም እንደገና ትላንትና እንዲያርገኝ ትላንትና እንዲብሩ ላይመዝ ስተትን ላይመዝ፣ የጌታ ምሕረት ለአንዴና ለመጨረሻ ጊዜ ነው። ስለዚህ ከጌታ ለዚህ ነው ጌታ ኢየሱስ ሲናገር ከኔ ተማሩዋል። እኔ በልቤ ትሑት ነኝ የዋህንኛል። ከኔ ተማሩ መማር ከጴጥሮስ አይደለም። ጥሩ ነው። ጴጥሮስን በብዙ እንሰማዋለን። የጴጥሮስ መልእክቶችን የእግዚአብሔር የሰጠውን መልእክት እንሰማለን። ጴጥሮስን ሰምተው ወደ ጌታ የመጡ አሉ። ብዙ ሺህ ሰዎች ወደ ጌታ መጥተዋል። ጌታን አገልግለዋል። ጌታ ጴጥሮስን ተጠቅሞበት ለብዙዎች መትረፍ ምክንያት ሆኗል። እሱ ከእግዚአብሔር ዘንድ ብድራትን ይቀበላል። ነገር ግን የህይወታችን ሞዴል ጴጥሮስ አይደለም። የህይወታችን ሞዴል ይሁዳም አይደለም። ይሁዳ ይሁዳን ሰምተው ብዙ ሰዎች ወደ ጌታ መጥተዋል። ብዙ ሰዎችን ሰምታችሁ ወደ ጌታ መጥታችኋል። ብዙ ሰዎችን ሰምታችሁ ጌታን ተከትላችኋል። የእግዚአብሔር መንግሥት ወራሽ ሆናችኋል። እነዚያ ሰዎች በአንድም በሌላ ስታክ ቢያደረጉ ቢቆሙ፣ እንደ ይሁዳ አብራችሁ አትቆሙ። እንደ ጴጥሮስ የሆነ ጊዜ ላይ ቢቆሙ አብራችሁ አትቆሙ። ነገር ግን እናንተ የህይወታችሁ ሞዴል ለዚህ ነው መጽሐፍ ሲናገር፣ የእምነታችን ጀማሪ ፈጻሚ የሆነውን ክርስቶስን ተመልክተን ይላል እሱን ተመልክተን ከፊታችን ያለውን ሩጫ በትግስት እንሩጥ። እከሌን አይቼ የምሮጥ ከሆነ ደናቀፋለሁ፣ እቆማለሁ። በጣም አሁን በጊዜው ተነሱ የተባሉ ኃያላሉ ተነሱ የተባሉ ጃይንት የተቀቡ ወንድና ሴት ልጆችን አይቼ የሆነ ታይም ላይ ሲስቱ ልቆም ይችላሉ። ስለዚህ መነሳት ያለብኝ አጠገብ ያለውን ሰው አይቼ ሳይሆን መነሳት ያለብኝ ኢየሱስን ተመልክቼ አልቆምም። ለዚህ ነው የኢየሱስ ጀምሮ መጨረሱ ያለ ልክ ከፍ ከፍ በእግዚአብሔር ዘንድ ብሏል። ለዚህ ነው አይደለ? እግዚአብሔርም ሐዋርያ ማን ነው ፊልጵስ መጽሐፍ ላይ ሲናገር እግዚአብሔርም ያለ ልክ ከፍ ከፍ አደረገው ይላል መጽሐፍ ቅዱስ ሲናገር አያቸው ጀምሮ መጨረስ ከፍ ከፍ ማለትን ያመጣል። ጀምሮ መጨረስ ምንድማረው ከጌታ ብዙዎች ጀምረው የሆነ ቦታ ላይ ቆሟል። ብዙዎች ጀምረው እንዳጀማመራቸው አልቀጠሉ። ነገር ግን ጀምሮ የጨረሰ አለ፣ ኢየሱስ ይባላል። ስለዚህ ምህረትን ከጌታ ተማሩ። እንደገና የህይወትን ሞዴል ኢየሱስን አድርጉ። ስለዚህ መማርም መማርም ከጌታ የሚለውን መልዕክት በልባችሁ አኑሩ። ይሄ የሚመጡት ወራቶች፣ ቀናቶች፣ ዘመናቶች በአንድም በሌላ ከጌታ እየተማራችሁ መማረንም መማረንም ከጌታ እየተማራችሁ ዘመናችሁ ይለቅ። አንድ ነገር በኢየሱስ ክርስቶስ ስም እናገርባችኋለሁ። ዘመናችሁ በእግዚአብሔር ቤት ይለቅ። ዘመናችሁ እግዚአብሔርን እንዳመናችሁ እየተከተላችሁ የጀመራችሁትን ለመጨረስ እየተጋችሁ ዘመናችሁ ይለቅ። በክርስቶስ ኢየሱስ ስም ተባረኩ። አሜን።